ውድ ቤተሰቦች፣ እንግዲህ የፍቅር አድናቂዎች ትንሽ ቅር ተሰኝተዋል፣ በጣምም ተናደዋል። አብረሽንም እየሰደቡ አብረሽንም እየዘቀዘቁ ይገኛሉ። እና ውድ እህቶቼ ማለት ነው ባካችሁ ለዚህ ነገር መጀመሪያ ተናግረን ነበር እኛ ማለት ነው። ይሄ ነገር እንደሚመጣ ሁላችንም ተናግረን ነበር። ሌላው ሲቀር አንድ ነገር ላስታውሳችሁ ነው ማለት ነው ማርክ ከዚህ በፊት ምን ሲነበረ ተው ፍቅር ትጎዳለች፣ በኋላ አብርሽና ሩታ መለያየት የለባችሁም። ግን አብርሽ ወደ ሩታ ጋር ሲሄድ ፍቅር ትጎዳለች፣ ያልሆነ ነገር ነው የምትጠቀሙ ብሎ ያንን ነገር ተግባር ነገር ሲናገር እናንተ የምትናገሩት የምታወሩት የነበረው ሌላ ነገር ነው። እና ሲቀጥል ደግሞ ቪዲዮ አለ ጠብቁ ማለት ነው። ፈዋድ እና ፍቅር ሲታረቁ ወይም በፈዋድ ቤት ወይም ደግሞ በሩታ ቤት አለ ማለት ነው። እና ለመጀመሪያ ደረጃ ሰብር አድርጉ ሰብር ይኑራችሁ ማለት ነው ይሄን ነገር ሲቀጥል ፍቅር እውነት ለመናገር ከመጀመራ ጀምራ ቪዲዮን ሳታዩት ምንም አይነት ነገር አትፍረዱ እያለች ነበረ። እናም ደግሞ ወዳ ፈቅዳ ዩቱባ ቀዝቅዞባት ነበር፣ ዩቱባ ለማንሳት ነው ይሄን ነገር ያደረገችው ማለት ነው። አብርሽም ደግሞ እውነት ለመናገር ፍቅርን አልጎዳትም ጠቀማት እንጂ አሳደጋት እንጂ የምትፈልገውን ነገር ምኞቷን አሳካላት። ለምን የሱን ትዳር እየበጠበጠ የሱን ነገር እያሳካ ሳይሆን፣ እናንተ ያላችሁት አሁን እሱ ሕይወቱን አሳምሮ ሕይወቱን እንደዚ ያል የእሷ ሕይወት በጥብጧል። አይ በጭራሽ አብርሽ ሕይወቷን አልበጠበጠም። አሳመራት፣ አሳደጋት፣ አስተዋወቃት፣ ትልቅ ደረጃ አደረሳት ማለት ነው። ምክንያቱም እሷ የምትፈልገው ያንን ስለነበረ ማለት ነው። እና አንድንዴ የሚገርመኝ ነገር አለ ለራሳችሁ ጊዜ ሲሆን ወይም ፍቅር የሆነ ነገር ስትሆን ስታለቅስ እናንተ በጣም ትሳደባላችሁ፣ በጣም ትቆጣላችሁ፣ በጣም ታዝናላችሁ። ግን እኛው ማለት ነው የሆነ ነገር ሆኖ ይሄ ትክክል ነገር ነው አይደለም ስንል በአብርሽና በሩታ ጉዳይ ማለት ነው ድራማ ነው ስራ ነው በቃ ሌላ ነገር እያላችሁ ነው የምትሳደቡት ማለት ነው። እሺ ስራ ከሆነ ድራማ ከሆነ እናንተ ለምን ያማችኋል? ለምን ታሳዝናላችሁ? ለምንስ ፈቶ ትዘቀዝቃላችሁ? ለምንስ አብርሽን በቃ የተለያየ ቃላት የምትጠቀሙት ለምን እራሳችሁ እኛንም እንደምታሳምኑን እራሳችሁ አምናችሁ ለምን አትቀበሉትም? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በእያላችሁ በሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይ እያደረጋችሁ ቤተሰብ ሆኖ እና ውድ እህቶቼ ማለት ነው እባካችሁ እነሱ በቃ ተዋደው ሰላም ፈጥረው አንድነት ፈጥረው እየኖሩ ነው። እና እኛም ደግሞ እዚህ ጋር ይብቃል። ከመጀመሪያ ደረጃ ጥፋተኛ ማለት ፍቅር ናት ሲቀጥልም ደግሞ ፍቅር በዚህ ነገር መግባት አልነበረባትም። ሕይወቷ እንደሚበጠበጥ ወይም ደግሞ ሕይወቷ ይሄን አክል እስከሚደርስ ካወቀች ዩቱባ ቢቀርባት እንደ በፊቱም ከእንድ ነገሮችም ጋር ብትሰራ ጥሩ ነበር፣ ግን ያንን አልሆነም። ያንም ደግሞ ያልፈረድኩት ወይም አብርሽ አሳምሯት አሳምኗት የሆነ ነገር ብሏት ነው ነው ምትሉት። ቢያሳምናትም እንኳን በዚህ ውስጥ መግባት አልነበረባትም። ምክንያቱም ባለትዳሮች ናቸው። ባለትዳር መቼም አይለያይም ማለት ነው። አብርሽ እና ሩታ ምናክል እንደሚዋደዱ ለትዳራ ያላቸው ምን አክል እንደለፉበት ታቆ ነበረ ማለት ነው። ሲቀጥል ደግሞ ሞር እናንተ ደግሞ በጣም ሞራን ሰጣችኋት በጊዜው ማለት ነው። አይዞዎች፣ በርቺ፣ ይጅበት፣ አንቺ ጀግና፣ አንቺ አንበሳ፣ አንቺ ብቅ የላላቸኋት ነገር የለም ማለት ነው። በቅ አብርሽና ሩታ ፍቅር አንድ ላይ ፈትዋቸው እየለጠፋቸው በፊት ፏድና ፍቅር የነበሩት እያወረዳቸው ብዙ ነገር አርጋቸዋል ማለት ነው። ግን ያን ተግባቡ አልነበረም። ተግባቡ የምንነበረ ይሄን እስከሚመጣ ሁሉም እኛ ትንንሾች ዩቱበሮች ሳይሆን ብዙ ወንድሞች ሰርተውበታል። ለምሳሌ ፍሬውን አንድም ልጅ አለ የተለይ በተለይ ፍሬውን ወላሂ ሰላ ደንቀው አላልፍም። በጣም ጀግና ወንድ ነው። ማክንያቱም አብርሽም ሲያጠፋ ሩታም ሲያጠፋ፣ በተለይም ደግሞ በቃ የሚናገረው የነበረ ስለ ፍቅር ነው። ምክንያቱም ትጎዳለች። ትዳር መቼ አይፈርስም፣ በመሀል እሷ ናት የምትጎዳው። ስል ፍሬውን በጣም ብዙ ጊዜ ሲያወራ ሰምቻለሁ። ግን በዛ መሀል እናንተ ምን እያደረጋችሁት ነበረ? ፍሬውን ማለት ነው ፈቶን እየዘቀዘቃችሁ፣ እየተሳደባችሁ በቃ ሌላ አመለካከት ነበራችሁ የምትሰጡት። እኛንም ደግሞ አብርሽ ጀስት እንኳን አብርሽ እኛ አውቀን ማለት ነው አብርሽ የሚያጠፋው ነገር የሚሰራው ነገር ይሄ ነገር እኮ መጥፎ ነው ብለን አብርሽን እንደ በወንድምነት ሳንሰድበው እንኳን ስንቆጣው እኛን ነበረ የምትቆጡት። በቃ ሩታ ምንድናት ሩታ አይወዳትም አያፈቅራትም ፈቅራትም በሰው ጋጋት ያህል ተጠቀማችሁት ቃላት የለም ማለት ነው እውነት የእናንተ ነገር ተዘርዝሮ አያውቅም ግን ያለፈው አልፈዋል ዛሬ ትናንትና እኔ ኮሜንት አይቻለሁ ሁላችሁ የምትረግሙት የነበረው አብርሽ ነው ለምን ይረገማል አብርሽ ማለት እውነቴ ነው የምላችሁ ከሴት ጋር ከተለያየ ነገር ይሄንን ነገር አታርግ፣ ፍቅርንም አትጉዳት፣ ሩታንም አትጉዳት፣ ትዳርህን ያዝ በማለት ነው እንጂ እኛ ብዙ ጊዜ የምንናገረው የነበረው። አብርሽ እውነት ለመናገር ለሚዲያው ሰው እኔ እንጃ፣ የራሱን ህይወትቶ ለሚዲያ ሰው የሚኖር ሰው ነው። አብርሽ ማለት በጣም ብዙ ሰው፣ ብዙ ወጣትን አሳድጓል። በቃ የራሱን ህይወት ትቶ ለሰው የሚኖር ልጅ ነው። እውነቴ ነው። ሙላችሁ በጣም የዋህ ልጅ ነው። በዛ ላይ ደግሞ ጀግና አሉ፣ ባልታ ማይ ማይበግረው የሰውን ወሬ ማይሰማ ማይጥል ልጅ ነው ማለት ነው። ግን ያንን እያለ እኛ የምንፈልገው የነበረው የድሮ አብርሽ ነው እንጂ በአሁን ሰዓት የነበረው አብርሽ አይደለም ብለን ብዙ ጊዜ እናወራ ነበር። አብርሽን አንድ ቀን እንኳን ይሄ ነገር ሲያጠፋ ግሪሴሪ ፋሚሊዎች ዩቱብ የሚሰሩት የማይሰሩትም ከሆነ በኮሜንት ራሱ አብርሽን እየተቆጣን አብርሽን ይሄ ነገር ያስጠላል፣ ይሄ ነገር ይደብራል እያለን ነበረ። ምን እንቆጣው ማለት ነው። እናንተ በሳቱ ምን እያላችሁ ነበር? በጣም አንበሳ፣ በጣም ጀግና ይድበት፣ በቃ ያላላችሁት ነገር አልነበረም። ያንን እያላችሁ ዛሬ ግን ተገልብጣችሁ አብርሽን መስደብ ተገቢ ነው አይደለም። ምክንያቱም አብርሽም እንደዚህ አይነት ጭራሽ የወረደ ልጅ አይደለም። ነገሩ ያስተካክለዋል፣ ባለፈም ብለዋል ፍቅር የአንቺ ህይወት፣ ከፈለግሹ ደስ ካለሽ እኔ ከፏድ አስታርቅሻለሁ ሲል ነበረ። እና ሩታና አብርሽ እርግጠኛ ነኝ ማለት ነው ከፍቅር ጋር እንደሚያስታርቋቸው አንድ ላይ ሆነው እንደሚመጡ ተስፋ አድርጋለሁ። አው ትላንትና እኔ ያልዋሽም እኔም የጠበኩት በፍቅር ቤት ነበረ ቪዲዮ፣ እንጂ በዳኒ ቤት በምናምን አይደለም። እና ሲቀጥልም ደግሞ ሜሪ ቤት ራሱ ፍቅር መገኘት ነበረባት እውነት ለምናገር። ለምን ብትሉ ከዚህም በፊት ሜሪ ፍቅርን አስቀይማታለች መታታለች። ያንን እያለ እሷንም ይቅርታ መጠየቅ ነበረባት፣ ሜሪ ቤት መገኘት ነበረባት። እና አብርሽ ቤት ደግሞ ያልተገኘችው ለምን ጋሽ ስላሉ ፍቅር እዛ መሄድ ስለማትችል ነው። ነገሩ መጀመሪያ አጣሩ። እኛ ጠይቀናል በውስጥ ማለት ነው። ደግሞ ሲለቀቅ ቪዲዮ ማየት ትችላላችሁ ማለት ነው። ግን ዛሬ አብሬሽን መስተብ ሩታ፣ ፍቅርን መስተብ በቃ ይቅርባችሁ፣ ይብቃችሁ። እኛ እንዲ እስቲ እኛም እንደ ነሱ እንዋደድ፣ ልክ እንደ ነሱ ይቅር እንባባል ማለት ነው። ማናችንም ግን የፍቅር አድናቂዎች እውነቴ ነው የምላችሁ፣ ነገረ ስራችሁ የምታደረጉት የምሰሩት ነገር እናስታውስ ብንል ወይኔ መቼም አይረሳም። እኔ እውነቴ ነው የምላችሁ ማረሳው ነገር እኔ ፍቅር በጣም ነበረ ደስ የምትለኝ በቃ ጠንካርነቷ በወደቀችበት እንደውም እያልኩ ነበረ እንዴ ባፈቀረችው ፊት ለፊቱ እንኳን ከአብርሽ ፊት ለፊት ቆማ ፈቶ መነሳቷ ይሄ ጀግንነቷ ነው እያልኩ ነበረ። ምሰራው ግን የመጨረሻ እናንተንና ፍቅርን እንድጠላበት ያደረገኝ ነገር ምን እንደሆነ ታውቃላችሁ? ሩታ የሆነ ጊዜ ያኪም ቤት ተኝታ ፍቅርና አብርሽ ሲዝናኑ ያንን አንድ ላይ ያስይዛችሁ ያቀናበራችሁት ፈቶ፣ እኔ እውነቴ ነው ምላችሁ ከህሌና አይጠፋም መቼ ማረሳትን በቃ እኛ ክፋተኛ ማለት የሰው ልጅ ክፋቱ ይሄ ነገር ስራ ነው። እውነተኛም ነገር ቢሆን በቃ ሰው ሲሞት ከሚጨፍር ሰው ጋር ነው እናንተ የምትሆኑት። የሰውን ህይወት ማያሳዝናችሁ። እኔ ይሄንን ነገር መቼ ማድረሳት መቼ እና ክፋት ይቅርብን። እውነት ለሰው ልጅ ክፋት ምንም የሚያደርግለትም የሚጠቅምለትም ነገር የለም። ይህ ሁሉ ምላችሁ እንግዲህ አብርሽን ባትዘቀዘቁት ባሰድጉት። ምክንያቱም መጀመሪያ ብዙ ሰው እየመከራችሁ ነበር፣ ግን እናንተ የነበራችሁ ፍላጎት እኛን ለመጉዳት ነው። እኛን ለማሰቃቀን እኛን በቃ ይቆጣሉ፣ ያለቅሳሉ፣ ኮሜንት ይኮመንታሉ እያላችሁ ነበር፣ ግን እኛን ሳትጎዱ ደግሞ ዞራችሁ እናንተ ነው የተጎዳችው። ትላንትና እናንተው ኢኢ ስትሉ ነበር። እናንተ ያዙኝ ል ቁኝ ስትሉ ነበረ። ለዚህ ሁሉም ነገር በመጀመሪያ ደረጃ እንደኔ እንደኔ ትግስት ይኖራችሁ። የሰው ልጅ ደግሞ ሰብርና ትግስት ካለው በሁሉም ነገር ይደርሳል። እና ፍቅርና ፉፉ ደግሞ ይታረቃሉ። እንሻላ በቅርብ ማለት ነው።